አንዳንዴ ትልቅ ሰው ይግደል። እውነት ለመናገር ትልቅ ሰው ትልቅ ነው እና እንግዲህ፣ ትናንትና ያያችሁት ቪዲዮ ሩታ ከቤተሰቦቿ ጋር ሲሄድ አባትየውና ይየውና እናቲቱ የነበራቸው ሪያክሽን በጣም ደስ የሚል ነው። እኔ ከአባትየው ምን ተረዳሁ መሰላችሁ? ልጅ ትዳር ሲያዝ ስንት ብዙ ፈተና አልፎ ነው። ዝም ብሎ አይደለም፣ መልካሙንም ክፉንም አሳልፎ ነው እንጂ ዝም ብሎ አይደለም። መስዋዕትነት ግዴታ ያስከፍላል፣ እያሉ እንግዲህ ልጃቸውን እየመከሩ ነበረ። እውነት ለመናገር አዎ፣ ትዳር ላይ አንዳንዴ መልካምም አለ ብዙ ፈተና ቻንስ የሚያጋጥመል። ግን ያንን ፈተናና ቻንስ ከፈጣሪው በታች እኛ በትዕግስት ማለፍ ነው ያለብን እንጂ ዝም ብለን አይደለም። ስለዚህ አባትየው ደግሞ የተናገሩት እና ልጃቸውን ሲመክሩ ነበር። እንግዲህ እግዚአብሔር አምላክ እንደ እግዚአብሔር ፍጹም ፍቃድ እንግዲህ ያስታርቋቸዋል ወይም ያስማሟቸዋል ብዬ ባለሙሉ ተስፋ ነኝ። ለምን ያስታርቋቸዋል በእርግጠኝነት ማለት ነው። እና አንዳንዴ ምን አለ መሰላችሁ፣ በህይወታችሁ ውስጥ ብዙ ውጣ ውረዶች አሉ። በመልካም ጓደኛ የሚሆን በመጥፎ ጓደኛ ህይወታችሁ የሚበታበጥ ማለት ነው እና እና ቤል እንዲሁም ትናንትና የሆነ አንድ ወንድ መጥቶ ምናምን በቃ እየጃፈተ እንትን ሲያደርጋቸው ነበር፣ በሽጉጥ ማለት ነው። እውነት ለመናገር እግዚአብሔር እኔ እንጃ፣ እውነት ህግ እንደሌለ እያወቁት ነው እንዴ? በሚዲያ ላይ ሽጉጥ መልሰው እንደዚህ መደረግ አንዳንዴ ግርም ይለያል፣ የት እየሄድን እንደሆነ ሰው ማለት ነው። እና ፖሊስ መጥቶ ቢይዛችሁስ እንዴት ነው? ግልጽ እኮ ነው፣ የሚዲያ ተጠቃሚ ሆናችሁ ሽጉጥ ይዛችሁ ሰውን ማስፈራራት እመቤቴ ማርያምን ለምን ያዛችሁ ተብሎ የሚታሰርበት ሀገር ነው ያለ ነው አይደል እንደ አይደለም ጭራሽ ጉጥ አውጥቶ ማለት ነው እግዚአብሔር ይሁናችሁ ብቻ እንግዲህ እናንተ በሰው ህይወት ውስጥ እየገባችሁ እንዲኖሩ ሩታ እንዲኖሩ አብርሽ ባትሉ መልካም ነው እነሱ እንግዲህ ከቤተሰብ ደርሰዋል ቤተሰብ እና ቤተሰብ ያስታርቋቸው ጓደኞቻችሁ እንግዲህ ቢያንስ በመልካም እያሰባችሁ ብታስማሟቸው መልካም ነው እንጂ የተለያየ ነገር እያረጋችሁ ሩታ እንዲናው ሩታ እንዲና ታብረሽ እንዲነው ምናምን ወዘተ እያላችሁ የሰው ትዳር እና የሰው ህይወት ባንበጠብጥ መልካም ይመስላል። እንደኔ ማለት ነው። ካጠፋው ይቅርታ። ለምን መሰላችሁ? በኋላ ከሌ እንዲብላይ ነው ከሌ እንዲብላይ ነው። ጻጻት ነው እና ሩታ ደግሞ በሰውታ በጣም ነሽ ወይም ሰው ባለሽ ሳይሆን መሄድ ያለብሽ ህሊናሽ ባለሽ ነገር ነው መሄድ ያለብሽ እንጂ ሰው ስላለሽ በሰው ብዬ ምናምን እኔ እንደዚህ ያለነገር ነገር ምንስቀርስ አድርጉልኝ እንጂ አይመቸኝም። ምክንያቱም ራሴን ራሴ ያውቀዋለሁ። በቃ በራሴ ኮንፊደንስ መሄድ ነው ምፈልገው እንጂ በሰው ኮንፊደንስ እየሄዳችሁ ህይወታችሁ ከምትበጠብጡ ማለት ነው እና ሩት ደግሞ ተረጋግተሽ እንግዲህ ህይወትሽን ብት ልጅ ያለአባት ማደግ የለበትም። የሰው አባት ሲመጣ ለልጅሽ ምን አይነት ተጽዕኖ እንዳለው ማወቅ አለብሽ። ወይም ወደ አባቱ ከሰደርሽው የሰው እናት ምን አይነት ተጽዕኖ እንዳላት ማወቅ ትችላላችሁ እንጂ ዝም ብላችሁ ልጆቻችሁን እንደ እኔ ነው ለልጆቻቸው ስትሉ እናት አባቶቻችን ለልጆቻችን እያሉ አድ እንዲ ብዙ መስዋዕትነት ከፍለው እነዚህ ደረጃ የሚያደርሱት ስለዚህ ከደግሞ እንደዚህ ያለ ነገር ብትቆጠቢ መልካም።